ሰላም ጤና ስት ልዴ ቻናል ቤተሰብ ተከታታዮች፣ ዛሬ ደግሞ እጅግ ደስ በሚል መልኩ በደቡብ ጎንደር ዞን ወረዳ ሲንቀሳቀስ የነበረው ዋና የፋኖ መሪ አድማሱ ኃይሌ እስከነ ግብረ አበሮቹ መንግስት ክፍት ያደረገለትን መንገድ በሰላማዊ መንገድ ገብቷል። እጅግ ደስ የሚል ነው። በተለይ በደቡብ ጎንደር ዞን ወረዳ ጋሳኝ ዙሪያ ሲንቀሳቀስ የነበረ አድማሱ ኃይሌ እና ጓዶቹ ስድስት የሚደርሱ ጓዶችን ዞ እና ሰው የሚመረው ማለት ነው እስከነሙሉ ትጥቃቸው ጥቃቸው በሰላማዊ መንገድ ገብተዋን እጅግ ደስ የሚል ነው። ሰሞኑ እንደቀጠለ ነው። በተለይ ጸዳሉ ባለፈው አስተውሰና በማእከላዊ ጎንደር ዞን ሲንቀሳቀስ የነበረ እስከነሙሉ ጥቃቸው እስከ መቶ የሚደርሱ እዞ እንደገባ፣ ይህ ደግሞ በደቡብ ጎንደር ዞን ሲንቀሳቀስ የነበረ እና የቅርብ ደግሞ ጓዶችን ስድስት የሚደርሱ ጓዶችን እንዲሁም ደግሞ እሱ የሚመረውን በጣም ልዩ የሚያደርገው ይህ ነው። በተመሳሳይ መልኩ በኃላፊነት ያሉ የስድስት እንደሱ ተመሳሳይ ኃላፊነት ያላቸው የፋኖ መሪዎች እነሱን ጓዶችን ጨምሮ እና ደግሞ እሱ የሚመራውን እነስ ከነሙሉ ትጥቃቸው ማለት ነው መንግስት ክፍት ያደረግለትን የሰላማዊ መንገድ አማራጭ ተጠቅሞበታል። እጅግ ደስ የሚልም ሊበረታታ የሚገባ ነው። ምክንያቱም አገር የምትለማው የምታደርገው በሰላማዊ መንገድ፣ በሰለጠነ መንገድ ስንከተል ብቻ ነው። ሌላኛው ጉዳይ እንግዲህ እንደ እዚህ ጋር አያዥ ማልፈው ሰሜን ሸዋ ዞን በሚዳ ወረሙ ሬማ ተብሎ በሚታወቀው ወረዳ 15 የሚደርሱ የታጠቁ ፋኖች በሰላማዊ መንገድ እንደገቡ መግለጫዎች ያመላክተን። እጅግ ይህም እንደቀጠለ ነው። ሰሞን ባይዞ በጣም ደስ የሚል ምክንያቱም ሀገርም ተለማ። ለምሳሌ ኦሮሚያ ክልል ታጥቆ ሲንቀሳቀሱ የነበሩ የሸኔ አባላት በበርካታ ቁጥር አሁን መቶ በመቶ በሚባል ሁኔታ ወደ ሰላም እየመጣበት ነው ኦሮሚያ ክልል፣ አሁን ደግሞ በዚሁ በአማራ ክልል ደግሞ እንዲሁ በተመሳሳይ መልኩ አሁን ወደ ሰላም እየመጣበት እየተመለከተ ነው የሚገኘው። ለዚህም ደግሞ ላብነት ያህል ማሳያ በሰሞኑ እያየ ነው ጸዳሉ ደግሞ በዛሬው ደግሞ አድማሶ ሀይሌና እሱ መሰሎቹ አበሮችን ዞ በሰላማዊ መንገድ እንደገባ እንዲሁም ደግሞ በሰሜን ሸዋ ዞን በሚዳ ወረ መሪማ ተብሎ በሚታወቅ 15 የሚደርሱ እስከነ ሙሉ ትጥቃቸው በሰላማዊ መንገድ ገብተዋል። ሲ ሲገቡ እንግዲህ ደማቅ አቀባበል ያደረገላቸው የክፍለ ጦር ዋና አዘዥ የነበር ኮሎኔል ማቴዎስ ማዴቦ ናቸው። ስለዚህ እጅግ ደስ ይላል። በቃ ይሄ ነው የሚያስፈልገው። በሰላም መንገድ አገር ማልማት ነው እንጂ ያዛ ውጭ የሚገኙ ምንም ትርፍ እንደሌለ የተረዱበት መንገድ አሁን እየተመለክት ነው ያለው። አዚ ጋር እየዘን አሁን የምናልፈው በዚሁ በተመሳሳይ መልኩ በማዕከላዊ ጎንደር ዞን በምስራቅና በምዕራብ ማዕከላዊ ጎንደር ዞን ተብሎ በሚታወቁ በተለይ በለሳ ዙሪያ ወረዳ በርካታ ታጣቂዎች የሰላሙን አማራጭ እየተቀላቀሉ ይገኛል። በተናጠልም በግሩፕ እንደገቡ ነው የወረዳው ዋና አስተዳዳሪ መረጃዎች የገለጸው። ስለዚህ በብዙ አቅጣጫ ጎንደር አሁን ሰሞኑ እየገባ ነው የሚገኘው በርካታ ታጣቂዎች ላብነት አሁን እነዚህ የሚጠቀሱት ወደፊት የመጡት መሪዎች ናቸው። ጸዳሉ ብሎ ሲጠራ ጸዳሉ በኃላፊነት እና እሱም ሲመራ የነበሩ በርካታ ታጣቂዎችን በስሩ ያለ መሆኑን የሚያመላክት ነው። እንዲሁም ደግሞ አድማሱ ኃይሌ ደግሞ በፊት አሁን የምንጠቅሰው በርካታ ታጣቂዎችን ሲመራ የነበረ ፊት ላይ የሚመጡ የነበረ በፋኖ መሪነት ኃላፊነት ስለነበረ ነው እንጂ በርካታ ታጣቂዎች በስራቸው ያሉ ነው። ለምሳሌ አድማሶ ኃይሌና ጓዶች ወደ ስድስት የሚደርሱ ጓዶችን እንደሱ ኃላፊነት ያላቸውን ዞ ሲገባ በስራቸው በርካታ ታጣቂዎች እንዳሉ ለማስታወስ እፈልጋለሁ። ለምሳሌ አድማሶ ኃይሌ ኃላፊነት ያለው የፋኖ መሪ ነው። በስሩ ግን በርካታ ታጣቂዎችን እንዞ ነው የገባው። ስለዚህ አሁን ሰሞኑ እያየን ያለው የፋኖ ታጣቂዎች በሰላሙ መንገድ እየገቡ መንግስት ክፍት ያደረግላቸው እየተጠቀሙ ያለ አዛውጭ ግን የሚደረገው ይሄ የሶሻል ሚዲያ የሚዘዋወረው ምን ትርፍ የለውም ትርፍ የሌለው ነገር ነው። ትርፍ የሚገኘው መሬት የወረደ ስራ የሚሰራ ነው። በሰላማዊ መንገድ ሀገራችን ማልማት ነው። የኛ ትልቁ ጠላታችን ምንድነው? ነው ድህነት ነው። ድህነት ማሸነፍ የምንችለው ኢትዮጵያ በሰላማዊ መንገድ መንግስት ክፍት ያደረግላትን አማራጭ ተጠቅመን ሀገራችን ማልማት መስራት ስንችል ብቻ ነው እንጂ 130 ሚሊዮን ህዝብ ስልጣን መያዝ አይችልም። አሁን ሁሉም በየዳቦ ስም ሰጥቶ እየታግለን ያለ ሸኔም ፋኖ ህዋት እነዚህ ሁሉ በስራቸው አላማቸው ስልጣን ነው። ይህ መቶ ሰላሳ ሚሊዮን ስልጣን መያዝ አይችልም። ነገር ግን በብሔር ስም ቦታ እየሰጡ እየነገዱብን ያለ ለምሳሌ ሸኔ ሲታገል ኦሮሞ ተጎድታ ነው። ፋኖ ሲታገል አማራ ተጎድታ ነው። ህዋትም ሲታገል ትልቁ ታርጌት የሚያደርገው ትግሬ ተጎድታን በሚል ነው። ይህን የዳቦ ስም እየሰጡ ይህ ምስኪን ሕዝብ እንደ ቆሎ ማገላበጥ ተገቢ አይደለም። የሚያስፈልገን ለኛ ምሰብኩ የሚያስፈልገን ስራና ሰላማዊ መንገድ ነው። ስለዚህ አሁን እነዚህ የሚታገሉት ወንድሞች አላግባቢ የሄዱበት መንገድ እርቀት ነው። ምንም አሁን እያየነው ነው ያለው። ይሄ ነው ስለዚህ፣ ይሄን አሁን በቅርብ እየተረዱት ነው። ደስ የሚለው በቅርብ እየተረዱት አሁን፣ በዛ ለአብነት ያለ እያየ ነው ያለ ነው ከጸዳሉ ጀምሮ አድማሱ፣ እነዚህ በኃላፊነት ያሉ በስራቸው በርካታ ታጣቂዎችን ይዘው እየገቡ ነው። እንዲሁም ደግሞ በሰሜን ሸዋ ዞን ሲንቀሳቀሱ የነበሩ በተናጠለም በግሩፕም እየሆኑ እየገቡ ነው የሚገኙ። ይህ ተጠናክሮ ሊቀጥል ይገባል። የሚያስፈልገን እነዚህ ወንድሞች በሰላማዊ ከህዝብ ጋር ተቀላቀ ወደ ልማት ብንዞር የሚሻለን። የእኛ ትልቁ ጠላታችን ድህነት ነው። ድህነትን ማሸነፍ ነው። ድህነትን ካሸነፍነ በኋላ ስለ ፖለቲካው ከጠገብነ ከበላን ከጠጣን በኋላ እናወራበታለን። እንዴ ስንት ዘው ኢትዮጵያ ውስጥ በቀን ሶስት የማይበላ ህዝብ ያለበት ላይ ስለ ፖለቲካው የምናወረበት ጊዜ አይደለም። ሰላም ነው የሚያስፈልግን። ትልቁ ጠላታችን ድህነት ቁጥር አንድ ብለን ይዘን መታገል ያለብን ድህነት ማሸነፍ ነው። ይህን ደግሞ በሰላማዊ መንገድ ጠንክሮ በመስራት የሚመጣ ውጤት ነው። ስለዚህ እናንተ የታጠቃችሁ ወንድሞች ወደ ልማታችን ኑ። ጥሪያችን በዚሁ አጋጣሚ እኔም ራሱ ማስተላለፍ ፈልጋለሁ። እኔ ማንም ፖለቲካ ደጋፊ አይደለም። ነገር ግን አያስፈልግም አካሄዱ ልክ እንዳልሆነ ያሳያል። አቅጣጫው ልክ እንዳልሆነ ይታወቃል። በቃ ልክ እንዳል መቶ ፐርሰንት ይታወቃል። ለአብነት እንኳን ቀለል አድርጌ ልጥቀስላችሁ። ፋኖ ለምሳሌ ጎጃም ላይ እንደተቆጣጠሩ ያወራል። ነገር ግን አረጋ ከበደ ከባህዳ ተነስቶ አዊ ብሄረሰብ አስተዳደር የሄደው በትራንስፖርት ነው። ህዝብን አዋይቶ ሲመለስ ለምን ከተቆጣጠራችሁ ይህን ሰው አልያዛችሁትም? ይህ ራሱ ለእናንተ ጥያቄ ይሆንላችኋል፣ መልሱት። ምክንያቱም የተቆጣጠሩበት ቦታ አለመኖሩ የሚያመላክት ግልጽ የሆነ ጉዳይ ስለሆነ ነው። ስለዚህ የሚያስፈልገን አሁን በሰከነ መንገድ እጅ ለጅ ተያይዘን መስራት ነው። ኦሮሞ ወንድሞችም፣ ትግሬ ወንድሞችም፣ አማራ ወንድሞችም እጅ ለጅ ተያይዘን መስራት ነው የሚያስፈልገን። እንዴ ስንገፋፋ እኮ ራስ በራሳችን ነው የምናልቀው። ስለዚህ ቁጥር አንድ የሚያስፈልገን ሰላምና ስራ ብቻ ነው። በሌላ ቪዲዮ እስክንገናኝ ቻው።